ነገሩን ልናስተካክል እያሰብን ነው። እኛ አይደለም አስተካክሉ። እኔ ጨርሻለሁ፣ በቃ አሁንም ደግሞ ነዳጅ አጥፍቶበት በቃ ተብለሻል። አሁን ተባባሉ። አሁን ነገር አትፈልጊ አንቺ ደግሞ ሚሲ

እንደዚህ የቡ እየተቃጠልኩ እየሰራሁ ያገኘሁትን ብር መሬት ሸጬ ነው ወደ እሷ የሄድኩት

ወይ ደግሞ ለመስላችነት መሲ እንዳለች ይመራፋል ለሷት ላፈላት ማርያም በቃ እንጨርሰው ሹ ማሪ በቃ እኔ እቀበልልሻለሁ፣ አይደለም ያ እንደ በሰጠችኝ መንገድ አምና ስትሰጠኝ እኔ ደግሞ የማያሳምናትን ነገር ስላደረገች የቤቱን ሎኬሽን ልካለች። ሌሊት አንድ ሰዓት መጣሁ ጠብቂኝ ብላ አድራ መታልኝ። እኔ ቤተ የቤተሰብ ቤት ነው፣ ሆቴል አይደለም፣ ኢጃዛ ቤት አይደለም። እንደፈለገች የምትወጣ የምትገባው፣ እኔ ልረዳት ልተባበራት ጋር ተቀመጠች እንጂ እንዴ፣ አንድ ቀን አዳር የምናድርበት ቤት እሱን፣ አተሽ መሰለኝ ቆመሽ ያለሽው ደጅ ላይ ኦኬ። በቃ ይሄን አስረግጬ ነግርሽ፣ አሁንም ቢሆን ሁላችሁንም አከብራለሁ፣ እሰማለሁ። ነገር ግን ታስበላ ሆነ የማለት ክልሽ ያላ

የተሰራ ነገር ካለ የተሰራው ነገር ዝም በሉ። በቃ እንዴ፣ ንዳ በቃ ሙኒት፣ በቃ በማንኛውም፣ እኔ እኮ ሀሳቤን እየተናገርኩኝ ነው። እምቴ ዳኛቱ ማሚኛ፣ እናንተ ዳኛችሁም እየተናገረችኝ ያለች ሁሉ እየሰማ ነው አይደለ? ዝም ብለሽ ተሰደቢ ነው እንዴ የምትለኝ? ካላስ ትምጣና በፖሊስ ሰኞ ለታ ትቀበለኝ። እኔ መርከዝ መዲና ነው የሚቀርባት፣ መርከዝ መዲና የቀረባት ቦታ መጣላታለሁ ሄጄ እዛ ፈርማ ትቀበለኛለች። በቃ እኮ ሙኒታውን አንቺ ስትመላለሽ ልጅቷን አሁን እኮ ሙኒታ አዳመጥን የእሷንም አዳመጥን አይደለ? እንዴት ትመላለሳላችሁ? ሁለት ሰው እኮ የአንድ ሰው የራሱን ሀሳብ ይጨርሳል፣ ያኛው የራሱን ሀሳብ ይጨርሳል። መሲ መሀል ገባች። ትሰጥሻለች፣ ሰኞ ይመለሳል። አሁን እኮ ታዩ፣ በቃ ይሄ ኤክስትራ ነገር ነው የምትሰዳደሙት። ከተዘመአይንም በቃ ልጅቷ ሚለአሁን ቅድም ምን አለች ሳሪ? ምንም አላደረገችም፣ እረዳችሁ ምናምን አለች አለች። እኔ እንደውም አሁን ሙኒትን ልቀየማት፣ ምክንያቱም እኔ ቅድም ስጫት ገንዘቧ ፓስፖርቷን ስጫት አትጨቃጨቂ፣ ለምንድን ነው አስጨርሺ መጀመሪያ ታይም ኒት ብዬ ስል ምን አለች? አልሰጣትም። ከንስዬ ነው የምሰጣት ለዛውም ሰኞ ብላ ስትል ውጭ በቃን አይመለከተኝም በእናንተ ንግግር ብዬ። አሁን ግን ይሻለች ልንገርሽ፣ እኔ ልጅቷ ምን አለችኝ አሁን ምን አለችሽ? መሲ ሳሪ ምንም አላደረገች አለች። ለአንቺ ምን አለችሽ በይስ ምን አለችሽ በይስ፣ ምንም አላስተናገደችኝም። አንድ ናቸው ከእሷ ጋር እዚህ ቁጭ ብለን ካሜራ ይከፈታል በሚገርመው ሁኔታ ተጨቃጭቄ እነሱን ጆሯቸው ላይ ዘግቤ በዚህ አይነት ነገር አይመለከተኝም፣ ሂዱ በቃ። ሙኒት ግን ስምሽን ለምን አትጠብቂም? ይሄው ጨለማ ይንጋልኝ፣ ስምሽን ጠብቂ፣ በቃ ለልጅቷ ስጪ እና ተገላገይ። ምክንያቱም በቃ ይሄ የተሰዳደባችሁት ነገር በራሱ ለክብርሽ አይመጥንሽም ብዬሽ ነው። ግን ልጅቷ ምን አለሽ መሰለኝ እዚህ ጋ ለመሲ ምን አለቻት? ምንም ምንም አላስተናገደችኝም፣ እንደውም ለሙኒ ትወገነች ብላ ተናገረች። እኔ ችግር የለብኝም ስላለች አይደለም ስላለች ሳይሆን ስጫት፣ በቃ ስጫት፣ ስጫትና ተገላገይ ብዬ ይህንን ነው ያፋተኋቸው። ከዚ ውጭ አይመለከተኝ መሲ አሁንም አልገባም ብይሽ ነበር፣ አልገባም። ምክንያቱም ለምን እንደሆነ ታውቂያለሽ። እኔ መጀመሪያ ሙኒትን ተይ ብያታለሁ። በቃ መተው ነው፣ አንድን ሰው ገብቶሻል ካላወቀ ማስረዳት መንገር። አሁን ልጅቷ ባለጌ ናት፣ እኔ ምንም አላረኳትም። መጣች፣ ጠየቀችኝ፣ ስጠይቅ አገናኘኋቸው፣ ተለፋለፉ፣ አስወጣኋት። ምክንያቱም ሱቄ ነው የሱቄ እኔ መረበሽ አልፈልግም፣ አትምጡ ብያለሁ ለእኔ ግን አለ። አንቺ ምን አለችሽ? መሲ ምን አለችሽ? ቮይሱን እከፍተዋለሁ። ይሄ ብልግና ነው። ነገር ግን እኔ ለህሊናዬ ስለምሰራ ደውዬ ሙኒትን ተይ ስጪ በቃ ተያት፣ ከአንቺ ይቅር አንቺ ስትረጂ እንጂ ምናቀሽ እንደዚህ አይደለም ብዬ ተናል። ስለዚህ እኔ አይመለከተኝም። በነገራችን ላይ እኔ እኮ የምለው አሁን እኮ ሙኒትን ሙኒትን ሳሪ ያንን ቮይሱ ባንሰማ አስቸ፣ ቆይሙኒት በማርያም በማርያም ማሚ አንቺ ስላልተማሹ ነው። ሪከርዱን እኮ ማሚ እኔ ለሳሪም ለእጁም ላንችም ልከላችኋለሁ። በቃ ያንን ነገር ሰምታ ሳሪ አርፋ ፀጥ ብላ በቃ ደንግጣ እራሱ ፀጥ ብላለች። ልጅቷን ስጠይቃት ስለ ሳሪ አለችው። በቃ ልጅቷን እኛ እንረዳት፣ በቃ እኛ እንሸነፍ፣ እኛ እንንጓጠጥ። በቃ ሙኒት እንኳን ተሰደብሽ፣ ሳሪ እንኳን ተሰደብሽ፣ እኔ እኛ እንሸነፍላት። ለልጅቷ ከላስ በቃ ሲንጀሞ ሰው ይዟት መጣ። ደወልኩኝ። ሰማትሁ ይሄን ሁሉ ነው ኤም ኬ ያወራችው። ልጅቷን እኮ ልጅቷን እኛን እረዳት ሳሪ። ይሄን አይደለም ትክክል ሰማሁት አይደል? ከሰማን እኮ ዝጉ። ታዲያ ቆይ ተረጋጊ። ከሰማን በኋላ ኤም ኬ ተዋቸው፣ ኮሚቴ አትዝጋ። ከሰማሁ በኋላ ለሙኒት ደወልኩኝ። ተረጋጊ ሙኒት እንደዚህ አይደለም። እንደዚህ በኋላ ላይ ስድብ ታውቂያለሽ፣ ጀመሩ ያቺን ቤትሽ እንደዚህ ምድርሺው ምድርሺው ሲጀመሩ ከዚህ በኋላ እንደዚህ አይነት ነገር አይመለከተኝ አንቺም የመጣሽው መስርዓት ነው ብዬሽ አስወጥቼ ላኩ። አሁን እኔ ታዲያ ጥፋቴ ምንድን ነው? ለአንቺ በቮይስ እንደዚህ የምትንሽ በቃ እሱም ደካንቺ ጸጥ አል ሻደድ ሲት ደግሞ በቃ ሙኒት አንቺ ተሸነፊ። አልሸነፍም፣ አልሸነፍም። አንድ ነገር እኔ ሲጀመር እዚህ ጋ መጥቼ እዚህ ጋ መጥቼ ያናገርኩት የተናገርኩበት ሰበብ በሰራ ስለተናደድኩ ነው። እሷ ፊት ካናገረችን በኋላ ከዘጋም በኋላ ደውላ ተቆጣች። ለክብርሽ ለስምሽ ስቲ ተበዳይም ቢሆን ሁሉን ነገር ታይ እንተ ይሄን ሳሪ ባልሽ ቤትሽ ምን ያናድዳል ምን ያናድዳል አዳ አይሰማኛል እንዴ ሰው እኮ በቅንነት መጣ ተጠቅማ ልጠቀም ብዬ ነው የመጣችው ያንንም ሐሳብ አውቃ አዳ ምን እናናደጋው ቆይ ቆይ ቆኛ ሴቶቹ አናውራ ምን እና ታዲያ ለስምሽ ለክብርሽ ተጨነቂ እንዴ አይነት ነገር ጥፋት ስላላጠፋሁኝ ነው ጥፋት ስላላጠፋሁ አሁን እያሉሻለው ምንድን ነው ሙኒት እነ ኤምኬ እነ ባቢ ምንድን ነው እያሉሻ? ታይ በቃ ይሄ ላንቺ አይመጥንም፣ አረል ያሉሽ ከዚህ የተለየ ምን አለ እኮ። ይሄንን መጥቼ እዚህ ጋር የተናገርኩት የኔ ጥፋት ምንድን ነው? ግን አንቺ ተሸነፊ ልጅ ታካለችበት አንሳ ለታቸው ነገር ማለት እንደውም እኔ ሹቄ ድረስ መጣ ስትገጣት አንቺን ልታማ ስትፈልግ እንደውም እንደዚህ ስትል በቃ በቃ፣ ቆይ እኔ ደውላታል ተቆጣው። እንደውም ሙኒትን እዛው ላውድ ላይ ነው መሲ ሄድ ተቆጣው። ካሜራ ለመከፈት ይችላል። ከስተመሮችም ነበሩ። ተቆጣሁኝ። ሙኒት እንደዚህ አይነት ነገር አታርጊ፣ አንቺ ለምንድን ነው ቤት ሰው የምታመጪ እንደዚህ አይነት ነገር ብዬ ሁል ጊዜ እንደምቆጣው ምሳሌ አድርጌ ተቆጣሁኝ። እሺ ብላ ሄደች ሙኒት። ታዲያ በእኔ የምትቆጩ ለምንድን ነው? ምንድነው የሚያስቆጣው? በእኔ የሰው ሰዎች አንደርስታንዲንግ እኮ የሁሉም ባይገባው ልክ ነው የሚሆነው። ሁላችሁ ገስት ላይ አንድ ልጅቷን እንረዳት ለልጅቷ በቃ እንደውም በቃ ሙኒት በደንብ አድርገሽ አንቺ ተሸነፍ ኦኬ፣ አንቺ ተሸነፍ በቃ እኛ ምን ጫና አንቺን ስለሆነ እኛ በቃ የልጅቷ ሙሉ ብር ኢቭን ከተቆረጠበት እንኳን ሞልተንላት፣ ለልጅቷ ደስ ብሏት፣ ፓስፖርቷና ካንስሌሽኗን ይዛ ቲር ልጅቷ ማሚ ቃናት ከእኔ አውጥቼ አንድ ነገር አላረግላትም። የተቸገሩ ማስያዋሉእነሱለእነሱ አረጋለሁ። ያው ልሽ ማሚ የሚቆረጥ ይሄ የእንትን ፕሮሰሱ ሲጀመር የሚቆረጡና ፓስፖርቷን ወደ እኔ ላኪ፣ እኔ የሱ ሎኬሽን ልክላት አለሁኝ። እኔ ጋ መታ ወረቀቱን ትወስዳለች። በ ይሄን በዚህ እንዝጋው። አይራዘም። በጣም አጭር ነገር ነው። ማንጋ ነው የተጀመረው። እንደዛ ነው የሚሻለው። አሁን በቃ ሰኞ ሰኞ ነው። አዎ ጋይስ አሁን ተዘጋ። እዚህ ሰው ግልጽ ይሁን። ሙኒት ከኢትዮጵያ አላመጣችም ወረቀት አላለቻትም። ልጅቷ ኖርማል እንትና ራና ናት። ልጅቷን ኖርማል ሶቪየት ነው ካራ። ካንስሌሽን ካላት ምንድን ነው ችግሩ? ከፖሊስ ጣቢያ ሄዶ ፓስፖርት መቀበል ፖሊስ ጣቢያ ጋር ላይ እ ልጅቷ ከዛ ተውሰድ እያልኩኝ አይደለም፣ ከዛ ተውሰድ እያልኩ አይደለም። ለምንድን ነው በእንደዚህ አይነት መንገድ መሄድ? ለምንድን ነው የሚያስፈራው? እዛ ሄዳ እንኳን እሷ፣ እኔ ቲክቶክ ላይ ዘጠና ድግሪ ስጮህ የፖሊስ መኪና ሳይ እደነግጣለሁ፣ ምናልባት የሆነ ነገር ይይዙኝ የሆነ እያልኩ ሙኒትን ተቆጥተን እንድትመልስላት ማድረግ ነው። ፖሊስ ጣቢያ መጋተት ነው የሚሻለው። እኔ እኮ ኢን ጀነራሊ ነው ኢን ጀነራሊ ለምን እንደሆነ በእንደዚህ አይነት መንገድ አሁን ለምሳሌ የሚከሰስ ሰው ሲኖር እኔ ሙኒት ስታጠፋብኝ ሙኒትን ለመከሰስ ለምን እንደምፈራው ነው ጥያቄ። ማንንም አልከሰሳት። ሙኒት ኮራሷ አኮናት የመጣችው ወዲ ያለውኝ አውቄ ያለው። ሳሪ እኔ የምጠይቀው ሌላ ነው። አንቺ መለስሽልኝ ሌላ ነው። ሙኒት እኔ እኔ ሙኒትን ከበደልኳት፣ ሙኒት እኔ ሄዳ በህግ መከሰስ የማትችልበት ምክንያት ምንድን ነው እኮ ሙኒት እኮ ትናንትና ናይበል ብላት እኮ ሎኬሽን ተሰጣጥተው ነበረ ሲማሽ ባል ላይ እኮ ነው ሙኒት ያነሳቻት ግን ታቃና ላይ እኮ ነው ያነሳቻት ልጅቷን ሙኒት ምክንያቱም የነበረባት ሁኔታ ካንስሌሽን ይዛ የምትገባበት ስታጣ ነው ያለቻት ሙኒት ይቺ ልጅ መጣች መታ ልክ ሙኒት ኦፊስ ስትወስዳት ኦፊስ አትስማማት ስትቀር ወደ ቤት ስትመለስ ከዚህ በኋላ በራሴ ቪዛ አሰራለሁ ስትል ሙኒት ደግሞ እሺ ምን ችግር አለው? በራስሽ ቪዛ ሰሪ ብር አምጫ አለቻት። ከዛ በኋላ ያንን ብር የተወሰነ ብር እንዳስገባች የሆነ ቤት ስራ ስታስገባ፣ ፎዚ በደንብ አዳምጪ፣ የሆነ ቤት ስራ ስታስገባት፣ እንደሰማችሁት ቤቱ በጣም እንትን ነው ምናምን ብላ አግሬሲቭ ስትሆን፣ ሴትዮዋ ደወለች እና ሙኒትን አልፈልግም ስትላት፣ እሷ ምን አለች? ሙኒት ለምንድን ነው ስራ ማትሰሪ ምናምን ነገር ስትላት፣ በቃ ልመጣ ነው ስትል፣ ታክሲው ሲመጣ ዘገየ መሼ። ይቺ ሰው ባለትዳር ናት፣ ልጆች አሏት በደንብ አዳምጪ ከዚህ ሰዓት በኋላ መምጣት አትችም ብላ ስትላት አደረች እንደነገረች ከሆነ ዛሬ ስደውልላት ሙኒት አንቺ በየፈለግሽበት የምታድሪ የእኔ ቤት አይደለም ሙኒት ያለቻት። አሁን ይኸው ቃል በቃል ብላታለች። እንደዚህ ስለሆነ አትምጪ ለምን ትምጫለሽ ስትላት ፓስፖርቴንና ብሬን ስጪኝ አለቻት። ስትላት ሙኒት ደግሞ ፓስፖርትሽ አልሰጥም እንትን ተስቧል። ስለዚህ ያ ነገር ስለተሳበ ተሽራ ነው አረክ ተሽራ ነው መሰለኝ። ኦቨር አይደለም ኦቨር ቤተር ስሩ ብያለሁ። ከተሰራ አልጸጸም ስሩ ስራችሁ ነውዬ አሃ ካንስዬ እሰጥሻለሁ ስትላት ልጅቷ ምን አለሽ ሳሪ ይጅበታለች ገኝ እሺ ውዴ እስካሁን ዝም አለሽ ስትይ ነበር ልናገር ብዬሽ ነው መጨረሻ ነው የምናገረው ከዚህ በኋላ አለ ልጅቷ በዚህ ትመጣና የሳሪን ቤት አሳዩ ይትላለች። ስታሳይ መጣች ስትመጣ ደግሞ ስራ ቦታ ከዚህ በኋላ አትምጡ። ብትመጡ ኤው እንደዚህ ልክ አሁን እንዳለችው አመነጫጨቀችኝ፣ እንዳለችው። ይሄ ጨለማ ይንጋልኝ አላመነጫጨኳት። በአንድ አፍ ሁለት አይወራም። ጋይስ ሰውን ከወደዳችሁ ውደዱ፣ ከጠላችሁ ጥሉ። እኛ ምንም አናመጣም? ፌ መስል ሆንን፣ ምናምን ምናምን። ማንም ምንም አያመጣም፣ ምንም ሊያመጣ አይችልም። ራሳችሁን ችላችሁ የምትኖሩ ሰዎች ናችሁ። በቃለቀ አው ሳሪ እንዲያርጋኛለች እዚህም ስትመጣ ሳሪ እንዲያርጋኝ። በል መተሽን ብትመነጫጨቂ መብቴ ነው፣ ምክንያቱም እኔ ሱቅ የስራ ቦታ እንጂ የማንም የእርዳታ ቦታ አይደለም። ስለዚህ ወደዳችሁ ጠላችሁ ስራ ቦታ ስትመጡ ከዝች በኋላ እንደዝች ነው ማረጋችሁ። ልክ አሁን ልጅቷ እንዳለችው፣ እኔ ግን ኤፍራታ ትሙት ልጅ እንደዛ አላደረግኳትም። ሰማት፣ አዳመጥኳት፣ ተናገረች ቆይ ወደ ሙኒት ልደውል ብዬ ደወልኩ ስደውል ማሬ ሁለቷ ታንክርያ ገጠሙ ሌላት ነገር ሲገጥሙ ኧረ እኔ ከዚህ ነገር ወጥቻለሁ ውጭ እንጂ ኦቨር ሌተር መውጣቱን አምጭ ሙኒትን ስላት ሰኞ ተከንስሎ ነው ማስረጃ ማመጣው አለችኝ ያለ ማስረጃ ቲክቶክ ላይ እንዳት መጫኳት ማንም ሙኒትን ምክንያቱም ልጅቷ የተሰዳደቡበት የተነጋገሩበት አላት ማስረጃ መሲ ስለዚህ ምን አልኩት ኤምኬ እየሰማኝ ነው አይደል ምን አልኩኝ ያለ ማስረጃ ሙኒት መከንሰሉን ለኦቨር ሌተር መከፈሉን በቂ ማስረጃ ይዘሽ ነይ ቶሎ ቲክቶክ ላይ አልኩኝ። እሻለሽ ልጅቷን አስወጣች የሰደርኩኝ ስለዚህ እኔ አሁን በዚህ ውስጥ የለውበትም፣ ጋይስ የለውም። ሁለቱ እንዲስማሙ ፈጥሬ ነበረ። አይካንት አልቻሉም። ምክንያቱም አልተደማመጡም። ምንም ማድረግ አልችልም። ኤኒዌይስ እኔ እንደዚ አይነት ስራ ትቻሉ። አሁን እኔ ሙኒትን ስለማሸነፍ ሙኒት እቴ ጓደኛ ውዴ፣ እስከማቅሽ ድረስ መልካም ሰውነሽ፣ ጥሩ ሰውነሽ። ደግነትም መልካምነትም ከዚህ ስለሚጀምር ይሄም አንዱ ፓርቱ ስለሆነ አንቺ ይሄንን ነገር ስማርት ሆነሽ ተጠቅመሽ ጎበዙነሽ፣ ይቅር ብለሽ ከዚህ አይነት ነገር ስጭ እኔ አንቺንም ሁሉንም ሰውንም ሁሉንም አከብራለሁ። ነገር ግን ገና ለገና እናንተ የሚዲያ ሰዎች ናችሁ ተብሎ ማንም እየመጣ በፈለገው መንገድ ሊያደርገን አይገባም። ለስማችን ስንል ለሰው አይምሮና ሞራል ስንል እኛ መጎዳት የለብንም። እዚህ ጋር ሲጀመር የመጣውት እኔ ወላሂ ነው የምልሽ ሳሪ፣ እናንተም በማክበር ስፔሻሊ ደግሞ ባባ ነጃትና ኤምኬ እነሱ ቤት ስለሆነ እምውለው ደገ ሰው መጥቶ እንዲወርቅሳቸው ስለማልፈልግ ነው መጥቼ ሰው እንዲያውቅ ምክንያቱም እቺ ልጅ ለአንድ ሰው ከላከች ለአስራ ምናምን ሰው ተልኳል ማለት ነው፣ ሁሉም ነገር ስለዚህ ሰው እንዲያውቀው እንዲረዳው በማለት ነው። አሁንም ቢሆን የማደርገው ነገር ምንድን ነው? ሰኞ ቼክ አደርጋለሁ። ያወጡት ነገር ካለ የሚቆራረጡትን ቆርጠው በሪሲት እና በወረቀት የተደገፈ መታ ፖሊስ ስቴሽን ትቀበለኝ። ህጋዊ ናት ልጅቷ፣ ህገወጥ አይደለችም። የተደረገም ነገር ከሌለ ደግሞ ሙሉ 150 ሺህ ዋንና ፓስፖርቷን መታ ፈርማ ትቀበለ። ይህንን ነው የምፈልገው፣ አለቀ። ይሄ ደግሞ የኔ መፍትሄ ነው። እናንተም ብትሆኑ የኔን ጥቃት የምትፈልጉ አይመስለኝም። የፈለገችውን እስከ ጥንግ ድረስ ተናግራኝ፣ የፈለገችውን ነገር ወንጅ ላይ ምን ስላደረኩ፣ ምንድን ነው ጥፋት? የዚህ ጋር ምን ምን ሴትዮዋ ቤት ስትሰራ ደውላ ሙኒት ቤቱ እንዲህ እንዲህ ነው ብላኝ እጣ ይጆ ወደዛ ብያት ቢሆን ሎኬሽን ስትጠይቀኝ አሰትምያት ቢሆን እንዴ መጠጊያ ካልሽ ማደሪያ ቦታ ካልሽ በማግስቱ ደውለሽ እነሱን ላለመረበሽ ነው አንቺን ሳስጨንቅሽ ያደርኩት ብላ ስትለኝ እነ የኔመ መቤት ነው ምለት። ለምን እኔ እዚጋ ጥቅሜ ምንድን ነው? እቺ ልጅ ከምትከፍለው ከዚህ ስምንት ሺል ድርሃም ላይ የእኔ ምንድን ነው ጥቅሞ? አንድ ድርሃም እኮ ጥቅም የለውም። ለዛም ነው በመኪና የመጣሽበትን ሶስት መቶ ሀምሳውን ትመልሽልኛልሽ ያልኳት። ምንድን ነው የእኔ ስህተት? ምን ምን ቤት መቀመጧ? ምን ጎደለባት? አንድ ጥያቄ አለኝ ማሚ፣ አንቺ ጋር ማለት ነው፣ ልጅቷ በፖሊስ ስቴሽን ያለመቀበሏ እኔ ላይ የሚያመጣው ጉዳት አለ አለብለች ታስቢያለች? አዎ፣ ምክንያቱም ነግሬያለሁ። እኔ ያልዋሸሁት አንድ ነገር ስትናገረኝ ባልሽ ቤትሽ ምናምን ስትል፣ እኔም ማጥረግ ርጊያት አለሁ። ስለዚህ ነገ ይሄ ነገር ሚዲያ ላይ መጥቶ ትሰማዋለህ በድምፅ አንድ። ይሄንን ሁለተኛ ነገር ሎኬሽን ይልካለች ለማን እንደላከችው ምን አውቃለሁ። አላይን እያለች ሰው የለኝም አንቺም ትጠቀሚያለሽ፣ እኔንም ስራ አስገብኝ ብላ የመጣች ልጅ ማረፊያ የሌላት አምጥቼ ቤቴ አስቀምጬ በማግስቱ አጅማን ሄዳ የምታድርበት ቦታ ሲገኝ፣ ያ ማለት የምታውቃቸው ሰዎች አሉ። እነማናቸው አላሁ አለ። ማንነታቸውን መግለጽ የማይፈልጉ ፒክቸር ላይ መውጣት የማይፈልጉ እፈራለሁ፣ የልጆች እናት ነኝ፣ ህጻናቶች አሉት። እኔ ያው ስንጠቅልለው ካልል ልንጠቀልለው የምንችለው ምንድን ነው ሁሉም እንዳሉት መሲም እንዳሉት ብሯን ፓስፖርቷን ሰኞ ቼክ ተደርጎ ይሰጣት ጎደለ ለሚባለው ነገር አያጨቃጭቅም መሲ እሱ እሱ አይደለም ዋናው እንትኑ ተውት እሱን እርሱት እሱ አይደለም ትልቁ ነገር ማለት ነው ግን አንደኛ ማለት ነው ስለመጉደሉ ምናምን አለ ሙኒትም እኮ ስሜታዊ ስለሆነች ነው ሲቀጥ ደግሞ ልጅ እንደዚህም አይነት የሎኬሽን ለሹም ብትልቅ ኢማራት ህግ ያለበት ሀገር ነው ክፉም የሆነ ከእንትን ከአነጋገር የሆነ እንትን እንጂ የሆነ እንትንም የሆነችን ማለት በቃ አነጋገር አንችልም፣ ተብሎ እንደፈለገ ማንም ሊናገረኝ አይችልም። እኔ በበኩል ማሚ በቃ እኛ ናፍረሽ አረጋችሁ አክብሬሽ ማየው አክብሬያችሁማ መታችሁ ሰማችሁን እኮ አይደለ ያጠፋው ጥፋት ካለ ይቅርታ ጠይቃታለሁ። ኢቭን ነገር ግን የሚሆነው በስነ ስርዓቱ ነው። መታ ትረከበኝ

ያላት ማንም ትንሽም ትልቅም ተነስቶ የሚገስጸኝ የምሰማ ሰው ነኝ። ነገር ግን አንዳንድ ጊዜ መሰማት አለብን እኛም። ምንም አድርግ አላልኳትም። ብሩን ልውሰድ አላልኳትም። ቢዩ እዛ ቢዩ እዛ እንትን በይ ስትለኝም እንዳረቅ እንዳነበረው አላልኩ። ኦኬ፣ እመልሳለሁ። ነገር ግን የሚቆረጥ ነገሮች ካሉ እቆርጣለሁ። ያንን ደግሞ በወረቀት አስደግፌ አስመስክሬ ነው። ነገር ግን ትምጣና ፈርማ ከኔ ለመቀበል አትስጠቃ። መሲ፣ ነገ አንቺ አታስጥኝም፣ ሳሪ አታስጥለኝም፣ ባባ አያስጥለኝም፣ ኤሚኪ አያስጥሉኝም፣ ማንም አያስጥለኝም። እኔ እኔም እንደናንተ በህግ ስር የምኖር ሰው ነኝ። ኦኬ ምንም ችግር የለውም። አሁን እኮ እንደዚህ ማድረግ እንችላለን። ልጅቷ ዞሮ ዞሮ ካንስሌሽን ላይ ነው ያለችው። ቪዛ የምታሳድስ ልጅ ነች፣ ህጋዊ ልጅ ነች። ባለችው መንገድም መሰጠት ይችላል። እልቱ ሆነ የተገባ እኔም ሙኒትን ተረድቻታለሁ። በየቀኑ እኔ እናንተ ላይፍ ከፍተን በአባ ላይፍ በከፈተ ቁጥር የሚመጣው ምንድን ነው? ማስረጃ ምንድን ነው? ጋራንቲያችሁ ማስረጃ አላችሁ ብለን አይደለም እንጠይቃቸው። ልጆቹን ሶም ሙኒትም እየፈለገች ያለችው አሁን እዚች ጋር ለእሷ ሙሉ በሙሉ መስጠቷን ፈርማ፣ ከእሷ መውሰዷን አጠቃላይ የሚያረጋግጥላት መረጃ ብቻ ነው እየፈለገች ያለችው። ያ ቢሆን ደግሞ ምን ችግር አለው? ልጅቷ ካንስሌሽን አላት አይደል? ወይ ሽናጁ ነገ መሲ ቪዲዮ ብትሰራ፣ ሳሪ ብትሰራ፣ እናንተ ብትሰሩ መረጃችሁ ተቀባይነት የለውም ማንም አይደላችሁ። አይ ነው ነው አይደለም። አሁን ይሄ ቀላል መንገድ እኮ ነው። በቃ እኛ እንደ አንድ ኢትዮጵያዊ እዛ ደረጃ አን ድረስ ነው የምትሉት እናንተ። ማርያም ይሄ እመቤቴ ረጁ በቃ እኔ ልዋሳት፣ ለሚመጣው ችግር እኔ ልቀበል። በቃ ልጅቷ በቃ ማሚ ከዚህ አጀንዳ ትውጣ፣ ፓስፖርቷን ትስጣት። በማርያም በቃ በቃ። ሌላ ፖሊስ ፓስፖርት አልከለከልኩም፣ ፓስፖርት አልከለከልኩም፣ ገንዘብም አልከለከልኩም። የተሰራ ነገር ካለ ነው በማርያም ምን ስላጠፋው ምን ስላጠፋሽ፣ አላጠፋሽም። ሰው ኮመንቱን ሙኒትዬ፣ አንቺ ተሻይ ከእሷ አንቺ ተሸነፊ፣ በቃ ጥፋት የለብሽም። ግን በቃ እሷን በቃ ተረጂ። ሁሉም ሰው እኮ እያልሽ ያለው እሱን እኮ ነው። ለህዝቡ ክብር ስትይ እኔ መጥቼ ዋሳልኒሁሉ ሰው እኮ እንዲህ የሚለው ደግሞ ሳንረዳሽ ቀርተን እኮ አይደለም። ደግሞ ለምንድነው እሷ ያለችው ብቻ ይሆናል የምትሉት? ይላልሽው ሳንረዳሽ ቀርቶን ስለምንወድሽና ስለምናከብርሽ ከሷ አስር ሺህ ጥፍ ትሻያለሽ ብለን ስለምናስብ ቀን የምናሳልፈው ነገር አለ አይደል? ብዙ ከዚህ የባሰ ብዙ ነገር አሳልፈሽ የለ በቃ እኔ እኔ ሰው እንደዚህ ላይቭ ላይ ወደ እኔ ልከሹ ላይቭ ላይ እመቤቴን እራሴ እሰጣታለሁ። ህዝቡ እያየ ብሯን ቆጥ ብሯን ሁሉንም ነገር እንደዚህ ቆጥረን እንሰጣታለን። መሲ ሻይ ልሻ አሁን እኮ ሙና ምትልሽ አሁን እኛ በቃ ሙና ስድስት ታደርገዋለች። ሙኒቷ አጨክንም በቃ ግን ያለችሽ እኮ ህዝብ እያየ ቪዲዮ ምናምን ይሄ በቂ መረጃ አይሆንም። አሁን ፖሊስ ጣቢያ ብሄድ ምንም ትርጉም የለውም። ገባሽ? ያንን ነው እያለቻለች። እኔ አንድ አማራጭ ልስጣችሁ፣ አንድ አማራጭ ልስጣችሁ። እግዚአብሔርን ይቅርታ ልቀላል ነገር፣ ቀላል ነገር መሲ፣ ቀላል ነገር ታይፒንግ ሴንተር አንዳችሁ ወጣ ብላችሁ የልጅቷ ፓስፖርት ኮፒ ያላችሁ አይደለ? ታይፕ አስደርጋችሁ ወረቀት ላይ አጽፉ። እኔ ፓስፖርቴና ገንዘቤን ተቀብያለሁ የሚል ወረቀት ፈርማ ከአንቺ እጅ ትውሰድ፣ እያየን በቪዲዮ። ያ ፊርማ የተፈረመበት ወረቀት ደግሞ ለሙኒት ይድረሳት። እሺ፣ ፎዚ፣ የስኪ ቻቹ እውቀቷ ካለች፣ እሺ፣ የምትጻጻፋው ነገር አጻጽፊ ማሬ። ከዛም ሱቅ ላይ ማንንም እውቀት አይፈልገውም። የትኛውም መክተብ ጠባ፣ ታይፕ ሴንተር ሄዳ ልጅቷ እንደ ነገሩ እንደ ነገሩ፣ ፎዚ፣ ታጽፈው ባክሽ

የሚያስፈራ ነገር የለም። በቃ የሚያስፈራ ነገር ልጅ ነገር ሆኖ ሳይሆን ስድስት ይሁን በቃ አሁን ይሄ ሁሉ 1300 ሰው እነሳርዬ ሁሉም በቃ ሙናዬ ፕሊስ እያሏት ነው። ሙና ደግሞ ያው ትረዳቸዋለች ስድስት ለማድረግ ነው። እዚህ ጋር በቃ ባጭሩ ተጋብቶ አይፈጣ አይታወቅም። እዛ ጋር የሚፈጠረው ነገር ምናምን አጨክንም ሲጀመር አሁን ስሜታዊ ስለሆነች ነው እንጂ ፖሊስ ጣቢያ መሄዱ ምን ችግር አለው? መባባሉ ሳይሆን በቃ እዛ ጋር ምን አደራረሰ። በቃ ካላስ እዚሁ ጋር ይቀጭ ነው ነገሩ። በነገራችን ላይ ልጅቷ ንግግር አለመቻል ነው። አረ በቃ ንግግር በቃ አትድገሙት። ስድስት አርጉት በቃ ይብረድ በቃ ሙኒቷ አንዴ እንጸል ልጸል ይላችሁና እንውጣ በጣኑን አጭሽና እጣን የለኝ። ተጨሶ ተጨሶ አለቀ። ብዙም ሽታ የለውም አለቀ። ለምንም አይሆንም። ከላስ ስ ቤቱን በጊፍት ባርኩ። ይሄንን ቤት ፎሎ አድርጉት። የሚኬን ፎሎ አድርጓቸው። የሚተባበሯችሁ የሚረዷችሁ እነ ሙኒት ፎሎ አድርጓቸው። ከላስ ቤቱን በጊፍት ባርኩ። ሳሪ ይላሉ። ከሳሪ ጋር ዳቦ ቆሎ ስትገዙ ለየት የሚያደርገው ስኳር የለውም። አሁን ማሚ እኔን መጋበዝ አለብሽ። ቁርጥ ተጋበሹ። ሰው እዚች ሱቅ አንድ ሰው በድጋሚ እዚች በር ላይ ቢላ አዘጋጅ አላልኩሽም? አንድ ሰው እዚች ሱቅ ላይ ሳራ እያልሽ ብደርሽ እመቤቴ መሲ በሳሪ ሳሪ ቡላውን አዘጋጅና፣ ማን ነው ገና ጋር እንደዚህ ነው ታለሽ። እኔ እንደውም ሰው ሳናግር ቁሜ ቁሜ ልንገርሽ፣ በቤቴ ነው የምልሽ። ከተቀመጥኩበት ተነስቼ እንደዚህ አይደለም ባሌ ወንበር ሰጥቷት ተቀመጪ፣ አይዞሽ በቃ እንቆጣታለን። አንቺ በጣም ነው ነው፣ አይባልም፣ አይባልም። ሙሊ ለንታ እኔ ፍራይ የመጣ ጊዜ በተከታታይ በትንሽ ደቂቃ ውስጥ ሲናሱቅ ውስጥ ሆነው አራት እርጉዝ መጡ። ፊራ ከሄደ በኋላ ሶስት መጡ። በማግስት ሁለት መጡ። ከዛ መግለጫ ወጣው ምን ብዬ ስፔሻሊ ያረገዛችሁ ሰዎች ከመጣችሁ በመጥረጊያ ነው እግራችሁ የምሰብረ አልኮኝ። አሁን በሩ ጋር ዱላ ለመቤቴ ነው ምላችሁ፣ ስትመጣ ግርግርህን ሰብራለ። ምን ነው ካለኝ ፖሊስ ጋር ሄዳ ተሱኛላችሁ። የመጥረጊያ እንጨት አዘጋጅቻለሁ፣ ስትመጡ ግርግራችሁን ሰብራችኋለሁ። እንዲያት መጡ። ሱቅ ደግሞ ሲመጡ ያችን እጅስ እንዴት ነው እንዴ! እግሬ ላይ ተንከባላ በመዘብዘፊያ እንትን አብልታ አብልታ ነው ገንፎ ጉድ ያደረገችኝ ሳሪ አሁን ሱቄ ሰላም ነው አንዳንድ በሩ ክፍቶ ውስጥ ተኛለው ከላስ ማንሽም አትመጭም ስትመጪ ደሞ ካሜራው እስካን እስካን እስካን ፊታችሁን ሁሉ ነገራችሁን አወራራችሁን ላይ ሪከርድ ያደረጋል እኔ ሱቅ ክፋቱ ሁሉ ካሜራ አራት ነው ያለው ስትገቡ እና ነው እኔ ሳሪ ወላይ ቤት እየመጣው አስቸግረኛል ቤት ኦዝ እኔ ደግሞ